ሰላም ጤና ይስጥልን፣ ውድ ተመልካቾቻችን፣ እንደምን ከርማችሁልናል? ባለፈው በክፍል አንድ ዝግጅታችን የዶሮ እርባታና የወተት ላም እርባታ ከመጀመራችን በፊት ማወቅ ያሉብንን ነገሮች በስፋትና በጥልቀት ተነጋግረን ነበር። ዛሬ ደግሞ የዶሮ እርባታና የወተት ላም እርባታ አስቸጋሪው ነገር ምንድን ነው እና ከሁለቱ እርባታዎች የተሻለ የቱ ያዋጣል የሚለውን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ዝግጅታችንም ከተመቻችሁ ላይክ ሰብስክራይብ እንድታደርጉ እንጋብዛለን። መረጃውም ይጠቅመዋል ብላችሁ ለምታስቡት ሰው ሼር በማድረግ እንድታጋሩት እንጋብዛለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። የዶሮ እርባታ ወይም የወተት ላም እርባታ አስቸጋሪው ነገር ምንድን ነው? እስቲ እንመልከት። በዶሮ እርባታ ሥራ ውስጥ የተለያዩ አስቸጋሪ ነገሮች ሊገጥሙን ይችላሉ። ከእነዚህ ውስጥም በየጊዜው የመኖ መወደድ የተለያዩ በሽታዎች፣ ሰራተኛ፣ የእንቁላል ምርት መቀነስ እና ሌሎች ያልጠቀስናቸው ችግሮች በስራው ወቅት ያጋጥሙናል። ስለዚህም እነዚህን ችግሮች እንዴት ነው ተቋቁመን ማለፍ ያለብን የሚለውን እንመልከት። ብዙ አርቢዎች ስራውን ከጀመሩ በኋላ አብዛኛውን ኃላፊነት የሚሰጡት ለሰራተኛ ነው። ይሄ በጣም ትልቅ ስህተት ነው። በእርግጥ ስራው አስቸጋሪና አድካሚ በመሆኑ ሰራተኛ ግድ ነው። ነገር ግን ሁሉንም ኃላፊነት ለሠራተኛ መስጠት ዋጋ ያስከፍለናል የአብዛኞቹ አርቢዎች የኪሳራቸው መንስሄ ይሄ ነው ብለን ለመጥቀስ ያስደፍረናል ስለሆነም በየጊዜው በስራው ቦታ ላይ በመገኘት ስለ ሁሉም ነገር ክትትልና እንክብካቤ ልናደርግ ያስፈልገናል ማለት ነው ምክንያቱም ስራው ጥንቃቄ ስለሚፈልግ ማለታችን ነው ሌላው አስቸጋሪው ነገር የእንቁላል ምርት መቀነስ ነው እዚህ ጋር በተፈጥሮ የሚሆን በእኛ የእንክብካቤ ጉድለት ምርታቸው ከፍ ዝቅ ሊል ይችላል። ይሄ በሚፈጠርበት ጊዜ ባለመደናገጥ ቼክሊስት በማዘጋጀት የምርታቸውን እንቅስቃሴ በጽሞና በማስተዋል ተጨማሪ እንክብካቤና ክትትል ያስፈልጋቸዋል ማለት ነው። ሌላው በዚህ ስራ አስቸጋሪው ነገር በየጊዜው የመኖ መወደድ ነው። ይህም በሚፈጠርበት ጊዜ መኖን በተለያዩ መንገዶች በቤት ውስጥ ለማዘጋጀት መሞከር አስፈላጊው ነገር ነው ብለን እንመክራለን። በየጊዜውም ከሚኖር የምንዋጋ ራሳችንን መከላከል እንችላለን ማለት ነው። ሌላው በዚህ ሥራ አስቸጋሪው ነገር የዶሮ በሽታዎች ናቸው። ይህም እኛን ከሚኖረን የጥንቃቄ ጉድለትና በሚከሰቱ አካባቢያዊ ወረርሽኞች የሚፈጠር ነው። እዚህ ጋር ልናስተውለው የሚገባው ነገር ቅድመ መከላከያዎችን በመጠቀም በመንከባከብ፣ በየጊዜው ክትባታቸውን እንዲወስዱ በማድረግ የተለያዩ ቫይታሚኖች እና የተለያዩ መድኃኒቶችን በመስጠት ቅድመ መከላከያ ማድረግ እንችላለን። ህመሙን በሚከሰትበት ጊዜ ባለመረበሽ የታመሙትን ዶሮዎች በመለየት ለእነሱ ብቻ ልዩ ክትትል በማድረግ ህመሙ እንዳይዛመት በማድረግ ዶሮዎቹን ከበሽታ ማዳን ይቻላል ማለት ነው። በወተት ላም እርባታ በተለያዩ ጊዜ የተለያዩ አስቸጋሪ ነገሮች ሊገጥሙን ይችላሉ። ለምሳሌ የመኖ መወደድ፣ የላሞች መታመም፣ የተረፈ ምርት አወጋገድ ሰራተኛ፣ ደላላ፣ የጊዜ አጠቃቀም እና ሌሎች ያልጠቀስናቸው ችግሮች በእርባታ ውስጥ እንደ ችግር አንስተናቸው ልንገልጻቸው እንችላለን። ስለዚህ እኛ ለእነዚህ ችግሮች የምንሰጣቸው ምላሾች ምን መሆን አለባቸው የሚሉትን እንመልከት። በመጀመሪያ የምንመለከተው የመኖ መወደድ በሚገጥምበት ጊዜ ምን ማድረግ አለብን የሚለውን ነው። በዋናነት በዚህ ችግር እንደ መፍትሄ የሚወሰደው መኖ የሚረክስበትን ወቅት ጠብቆ አንዴ ለዓመት የሚበቃንን መግዛት ነው። ለምሳሌ ቦንዳ ሳር ፍሩሽካ፣ ጥፍጥሬ፣ የአተር ገለባ እና ሌሎች የመሳሰሉትን መኖ ህዳርና ታህሳስ ወር ላይ ምርታቸው ብዙ ስለሚሆን ይህንን ወቅት ተጠቅሞ አንድ ጊዜ ለዓመት የሚበቃንን መግዛት አስፈላጊ ነው ብለን እንመክራለን። ሌላው ህመም ነው። የዚህን ችግር የሚያሳስበው ነገር ላሞች ሲታመሙ እንደሰው ሰው ምናቸውን እንደታመሙ መግለጽ ስለማይችሉ እኛም ምናቸውን እንዳመማቸው በትክክል ማወቅ ስለማንችል ችግሩን አሳሳቢ ያደርገዋል። ስለዚህም ቅድመ መከላከያ ላይ ትኩረት ልናደርግ ይገባል። እንክብካቤ በማድረግ በአመት አንድ የሚሰጠውን ክትባት እንዲወስዱ በማድረግ እና ሌሎች ቫይታሚኖችን በመስጠት ቅድመ መከላከል ማድረግ ይጠበቅብናል። ላሞች መቼ ይታመማሉ የሚሉትን ስንመለከት በወሊድ ጊዜ፣ ምግብ አለመስማማት ሲኖር፣ የአየር መቀየር ሲፈጠር እና ሌሎች ምክንያቶች ለህመማቸው ሊዳርጋቸው ይችላል። ስለዚህም በቅርብ በመሆን ክትትልና እንክብካቤ በማድረግ ቅድመ መከላከያዎችን በመፍጠር ከህመም ማዳን ይቻላል ማለት ነው። በሚታመሙም ጊዜ በአቅራቢያ ወደሚገኝ ሐኪም በመደወል አፋጣኝ ሕክምና እንዲወስዱ ማድረግ ያስፈልጋል። እዚህ ጋር የምመክረው ነገር የራሳቸው ሐኪም ቢኖራቸው ለክትትልና መሰል ጉዳዮች ወሳኝ ነው ብለን እንመክራለን። አመታዊ ክትባት እንዲወስዱ በማድረግ እና እንክብካቤ በማድረግ ህመሙን ማስወገድ እንችላለን ብለን እንገልጻለን። ሌላው በዚህ ስራ አስቸጋሪው ነገር የተረፈ ምርት አወጋገድ ነው። ችግሩንም ለመከላከል አዛባውን በማድረግ እና ግቢ ማስዋብ ላይ ለሚሰማሩ ሰዎች በመዳበሪያ በመሸጥ እበቱንም በመጠፍጠፍ ኩበቱን ለማገዶ በማዘጋጀት እና ለባዮጋዝ ወይም የታዳሽ ኃይል መልሶ በመጠቀም ሌላ ተጨማሪ ገቢ ማስገኘት ይቻላል። ሌላው ለዚህ ሥራ አስቸጋሪው ነገር ሰራተኛ ነው። በዚህ ሥራ የሚሰማሩ ሰዎች ብዙ ጊዜ ኃላፊነቱን ለሰራተኛ ሲሰጡት እንመለከታለን። በዚህም አላስፈላጊ ኪሳራ ሲገጥማቸውም እናያለን። እዚህ ጋር ልብ ልንለው የሚገባው ነገር በታማኝነት ሥራቸውን የሚሰሩ ሰራተኞች እንዳሉ እናውቃለን። ለእነዚህም በያሉበት ምስጋናቸው ይድረሳቸው እንላለን። የሥራው አስቸጋሪነት ብዙ ጊዜ ሊያስቸግር ስለሚችል የባለቤቱ ክትትል ወሳኝ መሆኑን ልንገልጽ እንወዳለን። ምክንያቱም ሰራተኞች በድካም ምክንያት አንዳንድ ነገሮችን በቸለታ ሊያልፏቸው ስለሚችሉ ማለት ነው። ስለዚህም አርቢው ወሳኝ የሚባሉ ጊዜዎችን አብሮ ሊሆን ይገባል ማለት ነው። እነዚህም ላሞች ምግብ በሚበሉበት ሰዓት፣ በሚታለቡበት ሰዓት፣ ቤቱ በሚጸዳበትና ላሞቹ በሚጸዱበት ሰዓት አርቢው የግድ የግድ ከሰራተኛ ጋር ሊሆን ይገባል ማለት ነው። ምክንያቱም እነዚህ ጊዜያት ለእርባታ ወሳኙ ጊዜያት ናቸው። የላሟን ጡት ጤንነት ምግብ አወሳሰዷንና ንጽህናቸውን በየጊዜው መከታተል ያስፈልገናል ማለት ነው። ሌላው በዚህ ሥራ ላይ አስቸጋሪው ነገር ደላላ ነው። ከዚህ በፊት ስለ ወተት ላሞች እርባታ በሰራነው ቪዲዮ በከፊል መመልከት ችለናል። በዚህም ዝግጅታችን በአጽንኦት ልናየው የሚያስፈልገው ነገር የደላላን ነገር ነው። እርግጥ ነው በግዥ ወቅት ጥሩ የሚሆኑ መጥፎ የወተት ላሞችን ለመግዛት አገናኙ ደላላ ነው። እዚህ ጋር ማስታወስ የሚያስፈልገው ነገር ሁሉም ደላላ ዋሾ ነው ማለታችን አይደለም። በዚህ ስራ የተሰማሩ ሰዎችም በምሬት የሚገልጹት ነገር በደላላ እንደተጉላሉ ነው። ተመሳጥሮ በመጠቀም በማታለል እንደተሸወዱ ሲገልጹ እንመለከታለን። ስለዚህም ማድረግ ያለብን ነገር በቅድሚያ እኛ ስለምንገዛው ነገር በቂ እውቀት ሊኖረን ይገባል። ምናልባት ወደ ስራው ለመግባት አዲስ ልንሆን እንችላለን። ቢሆንም ዘመኑ የመረጃ ነው። ሰፊ ጥናትና በቂ ጊዜ ወስደን ለምንገዛው ነገር ማወቅ አስፈላጊ ነው ብለን እንመክራለን። በተጨማሪም ለዚህ ስራ ቀድሞ ልምድ ያላቸውን ሰዎች ማማከር አስፈላጊ ነው። በግዢ ወቅትም እነሱን ወደ ገበያው ይዞ መሄድ ተመራጭ ነው ብለን እንመክራለን። ትልቁ ነገር በደላላ ሀሳብ እንዳትጓዙ የሚለውን ነገር አጽኖት ሰጥታችሁ እንድትቃኙት እንፈልጋለን። ሌላው የዚህ ስራ አስቸጋሪው ነገር ለስራው ጊዜና ሰፊ ትኩረት ስለሚያስፈልግ ለምርትና ለዘላቂም መርተውም እርባታ ውስጥ አብዛኛው ጊዜያችንን ስለምናሳልፍ የማህበራዊ ህይወታችን ሊጎዳ ይችላል። ስለዚህም ይህንን ስራ ስንጀምር ብዙ ጊዜያችንን እርባታ ውስጥ ስለምናሳልፈው እንደ በፊቱ እናሳልፋቸው የነበሩ የጋራ ማህበራዊ ነገሮቻችን ሊገደቡብን ስለሚችሉ ቀድመን ታይም ስኬጁል በማዘጋጀት እነዚህ ነገሮችን እንደ ችግር በመውሰድ መፍትሄ ልንሰጠው ይገባናል ማለት ነው። ከላይ የጠቀስናቸውን መረጃዎች ስራውን ለመስራት እንደ መንደርደሪያ ለመስራት ካወቅን እስቲ አሁን ደግሞ ከሁለቱ የቱ የተሻለ ያዋጣል የሚለውን እንመልከት። እንደ መነሻ አንድ ሰው አንድ ሚሊዮን ብር ቢኖረውና ስራውን ለመጀመር የሚያስፈልገው ወጪ ምን ምንድናቸው የሚለውን ስንመለከት እዚህ ጋር ማስታወስ የሚያስፈልገን ከአንድ ሚሊዮን ብር በታች ያለውም የእርባታ ስራዎቹ ላይ መሳተፍ ይችላል። ከአንድ ሚሊዮን ብር በላይ ያለው ሰው የተሻለ ኢንቨስትመንት አድርጎ በተሻለ ገቢ ስራውን ማስኬድ ይችላል። ይህ ገንዘብ ለመነሻ ተብሎ የቀረበ ስለሆነ እንደ መነሻ አድርጋችሁ እንድትይዙት እንጠይቃለን። አንድ ሰው አንድ ሚሊዮን ብር መነሻ ካፒታል ይዞ የዶሮ እርባታን ሲጀምር ያሉበት ወጪዎች ምን ምን እንደሆኑ እንመልከት። የመጀመሪያውና ትልቁ ወጪ ለቄብ ዶሮ መግዣ የሚያስፈልገው ወጪ ነው። እዚህ ጋር የምንገዛው ዶሮ ሁለት ወር ዕድሜ ያላትን እንቁላል መጣል ያልጀመረችን ቄብ ዶሮ ነው። እንቁላል ማግኘት የሚቻለው በአማካይ አምስት ወር ከ20 ቀን ሲሆን ነው። ስለዚህም አንድ ሺህ ዶሮዎች ገዝቶ ስራውን ቢጀምር ብለን ብናስብ በአሁን ገበያ የአንድ ዶሮ ዋጋ ከ300 ብር እስከ 400 ብር ይገመታል። የዋጋቸው መጠን እንደ ቦታውና ዝርያው ይለያያል። አንድ ሺህ ዶሮ ሲባዛ በ300 ብር ወይም በ400 ብር ስናደርገው ከ300 ሺህ ብር እስከ 400 ሺህ ብር ወጪ ይኖርበታል። ሌላው ትልቁ ወጪ የመኖ ወጪ ነው። የመኖ አይነት የቄብና የእንቁላል ተብሎ በሁለት ይከፈላል። እኛም የምንገዛው የቄብ ዶሮ መኖ ስለሆነ በአሁኑ ገበያ የቄብ መኖ ዋጋ ከ4500 እስከ 5000 ብር ይሸጣል። አንድ የቄብ ዶሮ ፍጆቷ 5 ኪሎ ግራም ነው። ስለሆነም ይህንን ከ3 ወር ከ20 ቀን ማስላት ነው። በአማካኝ ሲገመት እስከ 200 ብር ገደማ ይሆናል። ስለዚህ በአማካኝ እስከ 250 ብር ለመኖ ብቻ ወጪ ይደረጋል ማለት ነው። ሌላው የቤት ኪራይ ነው። መስሪያ ቦታ ካለን ይህ ወጪ አይመለከተን። ለመጋዘን ኪራይ በአማካኝ ከ15000 እስከ 20000 ብር በወር ወጪ ይሆንብናል። ይህንንም በአራት ወር ስናሰላው ከ60000 እስከ 80000 ብር ይመጣል። መመገቢያቸውን ስንመለከት ለ1000 ዶሮ ከ40 እስከ 50 ብዛት ያስፈልገናል። የአንዱ ዋጋ 350 ብር ነው። በአጠቃላይም ከ7500 እስከ 9000 ብር ይመጣል። መጠጫውንም ስንመለከት ከ40 እስከ 50 ብዛት ለ1000 ዶሮ ይመከራል። የአንዱ ዋጋ 3500 ብር ነው። የዚህም ዋጋ ከ7500 እስከ 9000 ብር ይሆናል። ሌላው የውሃ ታንከር ወጪ ነው። ውሃ ለማጠራቀሚያ በእርባታ ወቅት ውሃ ወሳኙ ነገር ነው። ስለሆነም የተሻለ የውሃ ማጠራቀሚያ ቢኖረን ይመረጣል። እስከ አስር ሺህ ብር ብንመድብለት መልካም ነው። ሌላው የመድኃኒት ወጪ ነው። ለክትባት፣ ለቫይታሚን እና መሰል ወጪዎች እስከ አስራ አምስት ሺህ ብር ብንመድብለት። ሌላው የኬሚካል ርጭት ነው። ለዚህም ከሰባት መቶ ብር እስከ አንድ ሺህ ብር ብንመድብለት። ለሰራተኛ በአማካኝ እንደ ፍላጎታችን ይወሰናል። ለአሁን ግን ሁለት ሰራተኛ ብንመድብ በአማካኝ አምስት ሺህ ብር ብንከፍል ብለን ብናስብ አስር ሺህ ብር ይሆናል። ለአራት ወር ስናስለው ደግሞ አርባ ሺህ ብር ይመጣል ማለት ነው። ለትራንስፖርት አስር ሺህ ብር እና ሌሎች ጥቃቅን ወጪዎች፣ ለሸራ፣ ለጭድ ወይም ለሰጋቱራ፣ ለውሃ፣ ለማብራት፣ ለንጽህና መጠበቂያ፣ ለሳሙና መሰል ወጪዎች አምስት ሺህ ብር ብንመድብ የዚህም ማጠቃላይ ወጪ ስምንት መቶ አርባ ሺህ ብር ገድማ ይሆናል። መጠባበቂያ የውጭውን አስራ አምስት ፐርሰንት ስንይዝ አንድ መቶ ሀምሳ ሺህ ብር ይሆናል። እዚህ ጋር ማስታወስ ያለብን ለሶስት ወር ከሀያ ቀን ያለምንም ገቢ እንደምንሰራ ልናውቅ ይገባል። ምርት መስጠት በሚጀምሩበት ጊዜም የገቢውን ሂደት ስንመለከት እዚህ ጋር ልናስተውለው የሚገባው ነገር በምርት ወቅትም የምንወጪው ተመሳሳይ መሆኑን ነው። እስቲ አሁን ደግሞ ገቢውን እንመልከት። በጥሩ እንክብካቤ የተያዙ ዶሮዎች ለመጀመሪያው ከስድስት ወር እስከ ስምንት ወር ከፍተኛ ምርት የሚሰጡበት ጊዜ ነው። ይህም ዘጠና ፐርሰንት ይደርሳል። በዚህም አንድ ሺህ ዶሮ በአማካኝ ዘጠኝ መቶ እንቁላሎችን ከ6 ወር እስከ 8 ወር ይሰጣሉ ማለት ነው። በአሁን ገበያ የአንድ እንቁላል ዋጋ 15 ብር ነው። እንግዲህ የተገኘውን ምርት በዚህ ቁጥር አባስቶ ገቢውን ማወቅ ይቻላል ማለት ነው። ከ8 ወር እስከ 1 ዓመት ከ3 ወር ወይም እስከ 1 ዓመት ከ4 ወር አካባቢ ገደማ ደግሞ 80 ፐርሰንት ምርት ይሰጣሉ ተብሎ ይጠበቃል። ከ1 ዓመት ከ7 ወር ወይም ከ1 ዓመት ከ8 ወር በኋላ ምርታቸው እየቀነሰ ስለሚመጣ ወደ ስጋነት ይቀየራሉ። የባሉ ወቅትንም ጠብቆ ለስጋ የሚሆኑትን ዶሮች አውጥቶ በመሸጥ ተጨማሪ ገቢ ማግኘት ይቻላል። በአማካኝም እስከ አራት መቶ ብር ገደማ በስጋ መሸጥ ይቻላል ማለት ነው። እዚህ ጋር ልናስተውል የሚገባው ጥሩ እንክብካቤ ከተደረገላቸው ከአንድ ዓመት ከስምንት ወር በላይም እንቁላል መጠል አቅም እንዳላቸው ልንገልጽ ያስፈልጋል ማለት ነው። በተመሳሳይ አንድ ሚሊዮን ብር ያለው ሰው የወተት ላም እርባታ በሚጀምርበት ጊዜ ያሉበትን ወጪዎች እንመልከት። የመጀመሪያውና ትልቁ ወጪው የወተት ላም ግዢ ላይ ነው። እንደ ወተት የመስጠት አቅማቸው የወተት ላሞቹ ልጅነት እና ዝርያቸውን መሰረት አድርጎ የዋጋቸው አይነትም ሊለያይ ይችላል። አንድ ጥሩ የወተት ላም አንድ ወይም ሁለት የወለደች ቢሆን ይመከራል። የወተት ምርቷም በቀን ውስጥ እስከ ሀያ ሊትር የምትሰጥ ላም በአማካኝ ከ200 ሺህ ብር እስከ 250 ሺህ ብር ትገመታለች። ስለዚህም ሶስት ብንገዛ ከ600 ሺህ ብር እስከ 750 ሺህ ብር ወጪ ይፈጅብናል። በዚህ እርባታ ውስጥ የምንመክረው ነገር ከወተት ላም ጋር ጥጃና ጊደሮቹን መያዝ በጣም ወሳኝ ነገር ነው ብለን እንመክራለን። ምክንያቱም በስራው ሂደት ውስጥ ላሞች አሁን የሚሰጡትን ወተት ከወራቶች በኋላ አይሰጡትም። ምንም ያህል እንክብካቤ ቢደረግላቸውና የተሻሉ የወተት ላም ዝርያዎች ቢሆኑም በተለያዩ መንገዶች ምርታቸው እየቀነሰ ይሄዳል። አንደኛው የወተት ላሞቹ በሚጠቁበት ጊዜ ነው። ወተቱ ለተረገዘው ጥጃ ስለሚሆን ምርታቸው እየቀነሰ ይሄዳል። ሌላው በሚታለቡበት ቆይታ ጊዜ ነው። ስለዚህም ጥጃና ጊደር በእርባታችን ውስጥ መያዝ ለቀጣይ የወተት ምርት ላይ እጅግ ጉልህ ሚና ስለሚኖረው ጥጆችንና ጊደሮችንም በእርባታ ውስጥ ብናካትት መልካም ነው ብለን እንመክራለን። ስለዚህም አንድ ጊደርና አንድ ጥጃ በእርባታችን ውስጥ እናካትት። አንድ ለጥቂ የደረሰች ጊደር ከ100 ሺህ እስከ 120 ሺህ ብር ትሸጣለች። የአንድ ጥሩ ዝርያ ጥጃ ዋጋ ደግሞ ከ50 ሺህ ብር ጀምሮ ይገኛል። በዚህ ስራ ሌላኛው ትልቁ ወጪ የመኖ ወጪ ነው። ወጪውንም ስንመለከት የአንድ ፍሩሽካ ዋጋ በኩንታል ከ2000 እስከ 2200፣ የቢራ ጭማቂ ዋጋ በማዳበሪያ ከ500 እስከ 600፣ የአተር ገለባ ወይም ዱቃ ከ2700 እስከ 3000፣ ጥፍጥሬ ከ3000 እስከ 4000፣ 60 ኪሎ ፋጉሎ ከ2000 እስከ 3000 ብር እና ሌሎች አይነት የመኖ አይነቶችን እንደ ምርጫችንና እንደ አካባቢያችን ሁኔታ መሰረት በማድረግ ልንጠቀም እንችላለን። የእነዚህን መኖ ከፋብሪካዎች ወይም በመኪና ከሚያዞሩ ደላላና ነጋዴዎች ማግኘት እንችላለን። ሌላው በዚህ ስራ እንደ ወጪ የምንይዘው ሌላኛው ነገር የቤት ኪራይ ነው። በምንከራይበትም ወቅት ገንዳው ወይም ጉርቦ በትክክል መሰራቱን ማረጋገጡ ያስፈልጋል። ወለሉ የማያንሸራትት መሆኑን ማየት በጣም ወሳኝ ነገር ነው። የተመቻቸ ቦታ ካለንም ከላይ የጠቀስናቸውን ነገር መሰረት ያደርጉ የቤት አሰራር ሊኖረን ያስፈልጋል ማለት ነው። ሌላው ለዚህ ስራ እንደ ውጭ የምንይዘው የታንከር ወጪ ነው። ያለ ውሃ እርባታ በጣም አስቸጋሪ ነገር ስለሆነ ለዚህም አካባቢያችን ላይ በቂ ውሃ መኖሩን ማረጋገጥ ያስፈልገናል። በተጨማሪም ለጽዳት ለመኖ መበጥበጫ፣ በተጨማሪም የወተት ላሞች በቀን ከ5ምሳ ሌትር በላይ ስለሚጠጡ ለላሞችም እንደመጠጥ ስለሚያስፈልገን ትልቁና ወሳኙ ነገር ውሃ ነው። ስለዚህም ከሺህ እስከ 20 ሽብር ለታንከሩ ግምታዊ ዋጋ መያዝ ያስፈልጋል። ሌላው ያለብን ወጪ ለሰራተኛ የምንከፍለው ነው። በወር ከ5000 እስከ 10000 ብር ለሰራተኛ እንከፍላለን። እዚህ ጋር ሰራተኛው ቤት ውስጥ የሚመገብ ከሆነ እስከ 5000 ብር እራሱ አብስሎ የሚበላ ከሆነ ደግሞ እስከ 10000 ብር ግምታዊ ዋጋ እናስቀምጣለን። ሌሎች ጥቃቅን ወጪዎች ለማብራት፣ ለውሃ፣ ለጉዝጓዝ ወይም ለሰጋቱራ፣ ለንጽህና መጠበቂያ፣ ለቦቲ፣ ለቱታና ለመሳሰሉት ወጪዎችም 5000 ብር መመደብ ያስፈልጋል። ስለዚህም በአጠቃላይ አምስት መቶ አካባቢ ግምታዊ ስሌት ይሆናል ለመድኃኒት መግዣ ለህክምናና ለመሳሰሉት ወጪ ደግሞ ሰባ ሺህ ብሩን እንደ መጠባበቂያ ልንይዞ ያስፈልገናል ማለት ነው። አማካኝ የወተት ላም እርባታ ስንጀምር በዋናነት የሚያስፈልጉን ወጪዎች እነዚህን ይመስላሉ እስቲ አሁን ደግሞ ስለምናገኘው ገቢ እንመልከት አንድ ሚሊዮን ብርን መነሻ አድርገን በጀመርነው ስራችን ላይ በአማካኝ በቀን ውስጥ ከ50 እስከ 60 ሊትር ምርቶችን እናገኛለን። በአሁኑ ገበያም የአንድ ሊትር ሊትር ወተት ዋጋ 100 ብር ይሸጣል። ስለዚህ በዕለት የምናገኘውን ምርታችንን በመቶ ብር አባስተን የምናገኘው ገንዘብ ገቢያችን ነው ማለት ነው። በተጨማሪም እበታቸውን በማድረግ በፍግ መልክ ወይም በኩበት መልክ በመሸጥ ተጨማሪ ገቢዎችንም ማግኘት እንችላለን ማለት ነው። በእርግጥ ታስቦበትና ሳይንሳዊ መንገዱን ተከትሎ የሚሰራ የትኛውም ስራ አዋጭ ነው ብለን እንገልጻለን። ለንጽጽር ያቀረብናቸውን የወተት ላም እርባታ ወይስ የዶሮ እርባታ ለሚለው የራሳችንን የግል ምልከታችንን እናስቀምጣለን። ስራውን ስንጀምር ቀጥታ ገቢ የሚያስገኝልን ስራ ከዶሮ እርባታው ይልቅ የወተት ላም እርባታው ነው። በሽታ የመቋቋም አቁመንም ስንመለከት ከሁለቱ በንጽጽር የወተት ላሙ የተሻለ በሽታን የመቋቋም አቅም አለው። ለዘላቂነት ወይም ለመራባት አሁንም የወተት ላሞች የተሻሉ ናቸው። ምክንያቱም ጥጃ ሲወልዱልን ዘሩን ስለሚያስቀጥሉልን ማለት ነው። የምኑ አማራጮቹንም ስንመለከት ከሁለቱ የተሻለ የሚሆነው የወተት ላም እርባታው ነው፤ ምክንያቱም በተለያዩ አማራጮች የወተት ላሞችን መመገብ ስለሚቻል ማለት ነው። የዋጋ ውድነትም ብዙ ጊዜ የሚከሰተው ከወተት ላሞች ይልቅ በዶሮ እርባታ ውስጥ ነው። በትንሽ ወጪና በትንሽ ቦታ ለመስራት ብለን ስንመለከት ግን የዶሮ እርባታ የተሻለ ነው ብለን መግለጽ እንችላለን። ስለዚህም እነዚህንና ሌሎች መነሻዎችን ከግምት ውስጥ በማስገባት ለእርባታ ከዶሮ እርባታ ይልቅ የወተት ላም እርባታ የተሻለ ነው ብለን መግለጽ እንችላለን። እዚህ ጋር ግን ልብ ልንለው የሚያስፈልገው ነገር እንደ ፍላጎታችን እንደ አቅማችንና አካባቢ ሁኔታዎችን ከግምት ውስጥ በማስገባት ሁለቱንም ስራዎች ብንሰራው ከሌሎች ስራዎች እጅግ የተሻለና ትርፋማ ስራ ነው ብለን መግለጽ እንችላለን። በወተት ላም እርባታውም የራሱ ስጋትና አደጋ አለው። በዶሮ እርባታ ውስጥም እንደዛው በተመሳሳይ ፍላጎት የቱ የተሻለ ያዋጣል ብላችሁ ለምርጫ የተቸገራችሁ ግን የወተት ላም እርባታ ከዶሮ እርባታ የተሻለ ነው ብለን መግለጽ እንችላለን። እንግዲህ ተመልካቾቻችን፣ በሁለት ክፍል ያዘጋጀንላችሁ ከወተት ላም እርባታ ወይም ከዶሮ እርባታ የቱ የተሻለ ያዋጣል የሚለው ዝግጅታችን በዚሁ ተጠናቋል። አሳብ አስተያየት ካላችሁ በኮመንት መስጫው ማሳወቅ ትችላላችሁ። ዝግጅታችን ከተመቻችሁም ላይክ ሰብስክራይብ እያደረጋችሁ እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ እንጋብዛችኋለን። ጠቅመዋል ብላችሁ የምታስቡት ሰው ካለ ዝግጅቱን በማጋራት መረጃውን እንድታስተላልፉልን እንፈልጋለን። በቀጣይ ቪዲዮ እስከምንገናኝ መልካም የሥራ ጊዜ እንዲሆን